ቤተሰብ ዛሬ በደስታ ብዛት ልቤ ነው ቀጥ ያለው፣ ማመን ሁላን ያቃተ። ለብዙ ጊዜ ስንጠብቀው ስንመኘው ስንጓጓ የነበረው ነገር ጊዜው ደርሶ ዛሬ ተፈጸመ። ኦ ወይ ጋድ እኔ ሳይ እውነት እውነት ሁላ እየመሰለኝ አይደለም። የሆነ ደንግጫ ያለው ደስ ብሎኛል፣ ልባቴን አንቆኛል። ምክንያቱም ለብዙ ዘመናት ይህንን ቀን ስንጠብቀው ነበር። ነገር ግን ሀይሚና ብሩኬ በራሳቸው ጊዜ አላማቸው ተሳክቶ ሀሳባቸው ተሳክቶ ልብ ለልብ አንድ ሆነው አምነውበት እስከሚያደርጉት ድረስ ነበረ ስንጠባበቅ የነበረው። ዛሬ ተሳካል፣ ቤተሰብ። ብሩኬ ተንበርክኮ ለሀይሚ ቀለበት ኦማይጋድ! የብሬን ነው ምላችሁ እንዴት እንደደነገጥኩኝ እንዴት ደስ እንዳለኝ ምክንያቱም ይሄን ነገር እኔ በጭራሽ አልጠበቅኩትም ነበር በርግጥ ብዙ ጊዜ ብሩኬ ሰርፕራይዝ አለ ለሀይሚ ምናምን ብዙ ጊዜ ሲል ነበረ እና ሁለት ሀሳብ ነው እኔ የመጣልኝ አንድ ሜቢ እንደተባለው ሽማግሌ ሊልክ ነው ሁለት ደግሞ ይህ ተንበርክኮ ቀለበት ሊያደረግ ነው የሚለው ነገር ሀሳቡ ጭራሽ ነበር ያልመጣልኝ ሁለት ሜቢ ለሀይሚዬ መኪና ገዝቶ ሰርፕራይዝ ሊያረጋት ነው የሚለው ግምት ነበር እንጂ እንደዚህ ባመረ ሁኔታ ወይኑ ተቀርቶ ፊኛዎቹ ተነፍተው በቀይ ኦማይ ጋድ! እንዴት ብዬ እንደምነግራችሁ ራሱ ስሜቱን ከውስጤ እንዴት ማውጣት እንዳለብኝ አላውቅም። የጨረቃ ፋሚሎች ለማን ነው? ሁላችሁም የሁላችሁም ፍላጎት የሁላችሁም ሀሳብ፣ ብዙ ነገር የተባላችሁበት፣ ብዙም ነገር ደግሞ የሆናችሁበት፣ በእያንዳንዷ ሰዓት የተጨነቃችሁበት፣ ይህ ሁሉ ደግሞ ስለምትወዷቸው አንድ እንዲሆኑ ስለምትፈልጉ በጋብቻ ወይንም ደግሞ ተጣምረው እነሱን ቀለበት አድርገው ማየት ስለምትፈልጉ ብዙ በጉጉ ሲጠብቁ የነበራችሁ ልክ እንደኔ እንኳን ደስ አላችሁ። ሁለት አመት ምናምን ሆኗቸዋል ከተዋወቁ ከተገናኙ ለብዙ ጊዜያትም ይሄን ነገር ስንጠብቀው ነበረ። ብሩኬ እኔ ተናግሬያለሁ በተግባር እንጂ ብዙ ጊዜ ብሩኬ የሚያሳየው በወሬ አይደለም፣ በድርጊት ነው። ብዙ ጊዜ ነበር የምለው እና ግን ሀይሚዬ አላማ አላት ስለሚል ብዙ ጊዜ የጠበቅኩት ቀለበቱ ትንሽ ቆየት ምናምን ይላል ብዬ ነበረ። ግን ጊዜው ደረሰ፣ የቁርጥ ጊዜ ደርሰው ዛሬ ብሩኬ ተንበርክኮ ሀይሚዬ ታገብኛለሽ ወይ? ትናንትናም ሀይሚዬ እያለች ነበረ፣ የሆነ ሰርፕራይዝ አለ፣ እሱን ፖስት ሊያረግላችሁ ነበረ ምናምን ሁላ እያለች ነበር። እነዚህ ሁለት ልጆች ብዙ ነገር ተብለዋል፣ ተሰድበዋል፣ ተዘቅዝቀዋል፣ ምን ያልተባሉት ነገር አለ። በተለይ ደግሞ ብሩኬ ጥቅም ፈላጊ ነው፣ ለብር ስለፈልጎ ነው ሀይሚን የቀረቧት፣ ሊጠቀምባት ነው፣ ዩቱብ ሊሰራባት ነው፣ ዩቱብ ላይ ተወዳጅ ስለሆነች ብቻ በዛ እየተጠቀመባት ነው እንጂ አይፈልጋትም፣ ብዙ ነገር ሲረገጥ ሲባል ነበረ። ሀይሚዬም ደግሞ ተመሳሳይ ነገር በእርግጥ ያው ብሩኬ ላይ ነው ትንሽ ጠና ያለበትን ግን ሀይሚም ተረግጣ ላይ ተሰድባለች። ያን ሁሉ ነገር ደሞ አልፈው እዚህ ቁም ነገር ላይ ደርሰው ማየት እንዴት ነው በቃ ወላጆች ልጆቻቸው አድገው ትልቅ ቦታ ደርሰውላቸው ሲያዩ የሚደሰቱት ደስታ ነው። እኔ የተደሰትኩት በግሌ ማለት ነው። ምክንያቱም ያሳለፉትን ከመጀመሪያ ጀምሮ ገና ሳይገናኙ ጀምሮ ነው። እኛ ራሳችን አገናኝተናቸው የደስታው ነው የተንተባተቁት። አትፍረዱብኝ በኦዲንስ ግፊት ተገናኝተው እዚህ ደረጃ መድረሳቸው፣ ቀጣይ ደግሞ ሰርግ ይኖራል፣ ልጅ ይመጣል፣ ትልቁም ነገር ላይ ይደርሳሉ። የምሬን ነው የምላችሁኝ እና በቃ ብዙ ነገር እንደተወራባችሁ አልቀሩም። አንዳንድ ጊዜ በተግባር ስታዩት እንዲደስ እንደሚላችሁ። በእርግጥ አሁንም በጣም ብዙ ሰዎች እኔ ካላየው አላምንም ማታ ቪዲዮአቸውን ካላየው በስተቀር የተረገመ ፕራንክ ስላለ እነዚህ ልጆችማ ፕራንክ ነው መጨረሻ የሚሉን እያላችሁ ነው። በእርግጥ አልፈርድባችሁም። ምክንያቱም ደግሞ እንደዚህ አይነት ነገሮች ያጋጥማሉ። እኔ ግን ዝም ብዬ ሳስባቸው በሙሉ ልቤን ያመንኋቸው ይህ ፕራንክ ብለው ከመጡ እንደው ጥሉ ከኔ ጋር ነው ሀይሚና ብሩኬ የምሬ ነው። ምላሹ ግን አይሆንም። ለምን ብትሉ ቤተሰብ አይታችሁታል እንዴት እንደሚያምር ይሄ ማለት ፕራንክ ነው ቢል ብሩክ ይሄን ሁሉ ዝግጅት አዘጋጅቶ በሀይሚ ሞራል ላይ መጫወት ማለት ነው። በእኛ ብቻ አይደለም። ስለዚህ አያደርገውም። ፕራንክ አይደለም ብዬ ነው የማስበው። እኔ በግሌ ብዙ ኮሜንቶችን ስላየሁ ነውኝ እና ደስታዬን ለመካፈል ወደ ኮሜንት ገባስል ብዙዎቻቸው ይሄማ ፕራንክ ነው ነው የሚሉት። እስኪ ማታ ቪዲዮ ካልተለቀቀ አናምንም የሚል ኮሜንት በዝተዋ የሆነና ግን ያው ከሚሰራው አንጻር እንደዚህ ቢሉ እንደዚህ ቢያስቡ እኔ ልፈርድባቸው አልችልም። ግን ደግሞ ሁሉ ነገር ተፈጽሞ የሁሉ ዝግጅት መጥቶ፣ ከዚህ በፊትም ብሩኬ ቀለበት ምናምን ለሀይሚ አድርጎላት አይታችሁ ከሆነ ይሄን አይደለም ሰው ነው የሰጠሽ ምናምን ብሏት ነበርና፣ ያንን ነገር ይደጋግሟል ብዬ አላስብም። ፕላስ ደግሞ እነዚህ ልጆች አንድ ቤት መኖር እኮ ጀመሩ አይደል እንዴ? አንድ ቤት መኖር ጀመሩ ማለት ቢያንስ አንድ ስቴፕ መቀራረብ አለባቸው። እዚህ ጋር ብሩኬ ቀለበት ካደረገ፣ ቢያንስ ከሰው አፍ ከሰው የሆነ ነገር መባል ሀይሚንም እሱንም ያድናል፣ ራሳቸውን ያድናል። ቀለበት ካደረጉ ቀጣይ የሚሆነው ታውቃላችሁ፣ ሽማግሌ መላክ ቤተሰብ ጋር ምናምን አባት ይሄ ደግሞ ያው ትንሽ ይቆያል ታውቃላችሁ የመጀመሪያ የፕሮሚስ ቀለበት ነው። እኔ ብሩኬጅ ላይ ያየሁት የፕሮሚስ ቀለበት ነው። ቤተሰብ ከዛ የጋብቻ ቀለበት ይመጣል ምናምን። ስለዚህ አንድ ቤት መኖራቸው ካልቀረ እንዲያውም በደንብ ያቀራርባቸዋል፣ ፍቅራቸውን ያጎለብተዋል፣ ትልቅ ደረጃ ያደርሳቸዋል ስል ነበር። አንድ ቤት መኖራቸው ግን ደግሞ ሁለት መኝታ ክፍል ያለው ቤት ቢከራዩ በሚል ደግሞ አሰብኩ። ለምን ብትሉ እዚህ ጋር ብሩኬ ሳሎን እየተኛ መቀጠል አይችልም አንደኛ። ሁለተኛ ነገር ደግሞ የተለያዩ ሰዎች የተለያየ ስም እየሰጧቸው ነበር። አይታችሁ ከሆነ የምን ብልግና ነው፣ ከባህላችን ያፈነገጠ ሳይጋቡ፣ የሆነ ነገር ሳይደራረጉ፣ ለምንድን ነው በአንድ ቤት ውስጥ የሚኖሩት የሚል በጣም ብዙ ኮሜንቶች ስለነበሩ ሜቢ ያንንም ያንንም ቢያንስ እንኳን ለዛ ለዛ መልስ ይሆነዋል። የዛሬ ቀለበት ፕራንክ ነው ብለው አይመጡም። እኔ እንደ ራሴ ማለት ነው። እኛና ኮሜንተሮች ግን ተጠራጥራችኋል። ማታ የምናየው ይሆናል። እኔ እንዳየሁት የፕሮሚስ ቀለበት ስለሆነ በጣም ነው ደስ ያለኝ። የሚል በቃ ጊዜው ደረሰ። የሆነ ነገር በነገራችን አለ ጊዜው ምንም ነገር አይሆንም። ገባችሁ? ጊዜው ሲደርስ ደግሞ ውብ ነው የሚሆነው። በጣም ነው የሚያምረው፣ እና ነጭ በነጭ ለብሰው ምናምን። ኦ ማይ ጋድ የዛሬውማ በስማም! እንዴት ደስ እንደሚል ቤተሰብ የመሬ ነው። ኤኒዌይስ እንግዲህ ደስ ያላችሁ ኮሜንት ላይ ደስታችሁን አጋሩኝ። እኔ ደስ ብሎኛል። በቃ እንዴት ብዬ ልግለጽላችሁ ደስታ